ማስታወቂያ! ከሰላም ሰገነቷ ወራቤ ከተማ አስተዳደር ማዘጋጃ ቤት የተሰጠ ማሳሰቢያ በወራቤ ከተማ በተለያዩ የስራ ዘርፎች ኢንቨስት ለማድረግ በሊዝ ስሪት ከወራቤ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት የሊዝ ውል በመዋዋል በሊዝ ጨረታ መሬት ወስዳችሁ ግንባታ ሳታጠናቀቁ የግንባታ ማጠናቀቂያ ጊዜ ያለፈባችሁ አልሚዎች እንዳላችሁ የሚታወቅ ሲሆን ከከተማው ማዘጋጃ ቤት በተደጋጋሚ የጽሁፍና የቃል ማስጠንቀቂያ መስጠት ቢቻልም እስካሁን ድረስ ወደ ግንባታ መግባት አልቻላችሁም። በመሆኑም ይህ ግልጽ የሚዲያ ማስጠንቀቂያ ያ ከተነገረበት ቀን አንስቶ በተከታታይ አስር የሥራ ቀናት ውስጥ ግንባታ ያልጀመራችሁበትን ምክንያት በአካል ቀርባችሁ ከገጽ ባላነሰ የጽሁፍ ማመልከቻ በማስገባት ሪፖርት አርጋችሁ በአስቸኳይ ግንባታችሁን እንድትጀምሩ እናስጠነቅቃለን። ይህ ሳይሆን ቢቀር የከተማ ቦታ ለመያዝ በወጣው የሊዝ አዋጅ ቁጥር 721 ህዝባር አዋጁን ለማስፈጸም በወጣው የሊዝ ደንብ ቁጥር 123 ህዝባር አንቀጽ ከ እንዲሁም ደንቡን ለማስፈጸም በወጣ መመሪያ ቁጥር ስምንት ህዝባር ሰባት አንቀጽ 55 እና በገባችሁት ሊዝ ውል መሰረት ህጋዊ እርምጃ የምንወስድ መሆኑን በጥብቅ እናሳውቃለን። የወራቤ ከተማ ማዘጋጃ ቤት።